ጽናትና ኪራ ወደ ቀድሞ የፍቅር ህይወታቸው ተመልሰው ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ተመልክተናል። በሌላ በኩል ደግሞ ናሆሜ ለምሩዬ ስለ ያማማ ስለሆነ አሁን ላይ አጋዥ ሰራተኛ ያስፈልጋታል እያለ ሊያመጣላት እንደወሰነም እየተናገረ አድምጠነዋል። ሌላውን ክብሩም እና ሰኒ ዛሬ ላይ ድሮ ከነበራቸው ደስ የሚል ጊዜ ዛሬ ግን ተጣልተዋል። እሱም የሆነው ምክንያታቸው ኒና ናት። አብረን የምናየው ይሆናል። ሰላም፣ እንዴት ናችሁ ውድ የቻናሉ ቤተሰቦች በመላው ዓለም ያላችሁ። ለዚህ ቻናል ቅድሚያ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ ቤተሰብ ሆኖ አበረታቱኝ። ላያለውኝ እንግዲህ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ተወዳጁ ዝናሙ ድራማ ዛሬ ካየናቸው አንዳንድ አንድ ትይንቶች ልናካፍላችሁ ወደናል ጽናትና ኪራ ደስ የሚል ወደ ቀድሞ ፍቅራቸው ይቅር ተባብለው ደስ በሚል ባንድ አልጋ ተኝተው ደስ የሚል ፍቅር እያሳለፉም አይታቸዋል። እንግዲህ እሷን ፍቅሯን እየገለጸችለት እሱም እንደዚሁ እየገለጸላት ነው። እናም ደግሞ ከዚህ በኋላ በፍጹም በምንም ታምር በምንም ታሪክ እኔን ልትጎዳኝ እንዳትሞክር ሞክር እያለችም እየነገረችው ነው፣ ልቤን እንዳሰብረው ብሎ ኪራም እጅጉኑ እንደሚያፈቅራትና እንደሚወዳት እየገለጸላት ተመልክተናል። በዛ መሀል ግን እንግዲህ ኒና በጣም ተሰናዳለች በር ላይ አሰባበትን ነው የገባቸው ወደ እነሱ ክፍል። እኔ እዚህ ጋር እንግዲህ ጣሞ እነሱ ሮማንቲክ ይሰራሉ በሚል ተናዳለች። የፍቅር መቀስ አባቸዋለች በር ስር ቁማዳምጣቸው በሩን በርግዳው ከፍታ ገብታለች። በጣም ደንግጠው ለምን መጣሽ ሲሉ ሁለቱም በአንድ ድምፅ ጮሆ ባታር። እሷ ግን ከእንቅልፍ ያልነቀውም ስጋር ያለቀቀኝም የማይሆኑ ምክንያቶች አቅርባ ጭራሽ ወደ መጸዳጃ ቤት እየሄደች እንደነበረና ተሳስታ በሩ እንደከፈተች ተነግራቸዋለች። ውጭ ብለው አስወጥተዋታል። ታዲያ ሷን ስታይ ጽናትን ቢሆን በጣም ተናዳ ደም ፈልቶ ነበረ የተመለከትናት ታዲያ አሁን ላይ ቢሆንም ደግሞ የሚያሳዝኑ ነገሮችን ስለሷ ታሪክ ለማውራት እየሞከረች ነው። ፍራሽ ላይ ተኝታ አንገቴ የታመመ አልዳንጎን ትላታለች። ደ ጽናት ጽናትን ቢሆን ታዲያ አይዞሽ እግዚአብሔር ይማረሽ በማለት እንግዲህ የምንችለውን እናደርጋለን እያለቻት ነው። እሷ ግን ችግርና ሮሮ የምታወራው የጽናትን አንጀት ለመብላት እሷ እንድታዝና ለማድረግ እየሞከረች ነው። ይሁም ደግሞ እንዲስት ተናግራለች። እኔማ የሚወደኝና የሚያስብልኝ ሰው የለም። ቢኖረኝማ የሆነ ሰው በጓንም ፍየሏንም አርዶ ቋንጄ የተሰበረውን ይጠግን የነብር በመረቋ ትላለች። ቢሆኑም ጽናት ይህን ነገር ካዳመጠች በኋላ የሰጠቻት መልስ እኛም የተቻለ ንግግር ሁሉ እያደረገንሽ ነው፣ አይዞች ስትል ነው የነገረቻት። በእግዚአብሔር ይማረሹ ብላት አለች። እሷ ግን አስባበት ድጋሚ ራሷን እንግዲህ ዛቤት ውስጥ ላለመውጣት ስፈልግ ጽናትን በደካማ ጎኗ እየገባች ነው። እሱም ደግሞ በቃ የእሷን ችግር ተጠቅማ ሴትነቴ እንደዚህ ሆንኩ እያለች ብሶቷን እያወራች አንጀቷን ለማምላት መሞከሯ ነው። በእርግጥ መልካምና ጥሩ ሴት እንደሆነች ጽናትን ታውቃለች። ብልህም ብትሆን ለሰው ደግሞ አዛኝና ሩህሩህ የሆነች ሰው ናትና አሁን ላይ አንጀቷን በልታለች። ሄዳም ደግሞ ብዙ ነገሮችን ችግር እያወራች እኔ ግን እንደናንተ ተከብሬ የቤት እመቤት ሆኜ መኖር የማልፈልግ ይመስልሻሉ ስትል ነበር ነገሩን ለጽናት። የጀመረችላት ምንድን ነው ጉዳዩ ስትልም በቃ የሚያሳዝን አቃለውኝ፣ ሴሰኛ ነኝ አውቃለሁ፣ የማይገባኝን ስራ ሰራለሁ። ነገር ግን ይህን የማደርገው ወድጄ አይደለም፣ ብቸኛ ስለሆንኩ ማንም ስለሌለ፣ እንግዲህ እኛም አፍቅረን መኖርን አቅ ቤተን ተከብረን መኖርን አንጠላም። ነገር ግን ንጹህ ልብ የሚቀርበን አጣን እንጂ በማለት ይህን ተናክራ እኔ አጨሳለሁ፣ ቅማለሁ። የማጨሰውም እንግዲህ ሞቀት ቢሆን ስል ነው ደግሞ የሚቀማም ደግሞ እንቅልፍ ለመተኛት ነው እያለች ሮሮ ታወራታለች ለጽናት ማለት። ጽናትም ቢሆን ይህን ካዳመጠች በኋላ ውስጡ አልቻለምና አቅፋ ስታጽናናትም ተመልክተናል። እኔ አንቺ እንዲከፋሽ አይደለም የተናገርኩትም እያለቻት ነው። እሷ ግን አስባበት ሆን ብላ ነው ደካማ ጉና ነው ተጠቀመው ይህም ብላት ወጥታ ሄዳለች። በሌላ በኩል ይህ እንግዲህ ክብሮም ወደ ሰኒ ቤት ሂዶ ነበረ። ሰኒ ታዲያ ለምን መጣ ስትልም ጠይቀው ነበር ኒና አልጋብ

መቃብር ነው ማደርገው ቤትህን በማለት ተናዳ በስሜት ትናገረዋለች። ሰኒ ሰኒ አሁን አሁን ክብሮ ምን የወደደችውና ከአጠገቧ አንድርቅ የማትፈልግ አይነት ሰው ትመስላለች። እንደ ድሮ አይደለም ናላት ጸባይ። በእርግጥ እግል ጽናት ባትነግረውም፣ ታዲያ አሁን ላይ እሱ መሆን ያለበት እንደዛ ሲላት ለምን ምን ችግር አለው ሲልም ተናግሯል። ለምን ችግር የለውም። ለምንድን ነው ለሷ ያህል ጥላቻ የሚኖር ሽያላት ነው ከእሷ የእሷ ጥላቻ ብቻ ሳይሆን ለአንተ አስቤል ነው ይህ ደግሞ እንደ ኪራ እንድትጸጸት አልፈልግም ትለዋለች በእርግጥ አርለም ከአንተ አልጋ የተለያየ ብርድ ልብስ ግድግዳ ቢለያችሁ የማምናት አይነት ሰው አይደለችም ስትል ነግረዋለች እሱ ግን እንዴ ምን ማለት ነው ታዲያ ኪራኮ ባለትዳር ስለሆነ ነው እኔ እኮ ምንም የለኝም ሲልም ተናግሯል ስለዚህ ምንም ብሳሳትም እንኳን አታላስበው አልጸጸትም ብሏል አተጻጸትም ወይ እርግጠኛ ወይ ያለችም ስትናገርና በከፋይን ስታየው ተመልከተናል። እሱ ግን ለምን ዲያልሽኝ የሚል ነገር ጠያቂ ፈጥሮበታል። እሷ እጅግ በጣም ተናዳበታለች። ታዲያ የፈሩት ምን ይላል ነው የሚባለው ይወርሳል ይባል የለም አድማጭ ተመልካቶቼ፣ እሱ እንግዲህ በተኛበት እንግዲህ በህልሙ የሆነ ነገር እያየ በፈገግታ እንግዲህ እጁን ዘርግቶ ወደ ተኛበት ሶፋ ትሄዳለች። ድንገት ኒና ነገረኛ፣ እዛ ቤት ውስጥ ችግር ፈጣሪ የሆነችው ሴት እጁንም እንግዲህ በእጆቿ ይዘዋለች። ደስ በሚል ሁኔታ እንደተጨባበጡ እሱ እንቅልፍ ልቡ ስለሆነ፣ ድንገት ሰኒ ይደርሳለች። የፈራችው ነገር ደርሷልና ይህን ስታይ ደንግጣ ምን ሳትል ነው ወጥታ ሄደችው። ታዲያ ክብሮም ከእንቅልፉ ባኑ፣ ሰኒም ቢጠራት አላገኛትም። ለምንድን ያሺ በማለት ምሷን እጇን እንድትለቀው አድርጓታል። እየጠየቃት ነው። አንተ ከሆነ የያስከኝ በፈገግታ ተሞልከ እጅን ዘርግተ ከእጆቼ እጆቼን ያስከው እያለችው ነው። ታዲያ ምን እያደረግሽ ነው? ሊንስ ደሞ ስሞከርሽ እያላት ነው። እሷ ግን እየተሽኮረ መመች። እንዴ ምን ችግር አለው? የሚልም ነገር የታየባት ይመስላል። ብቻ ግን በጣም ትሽኮረመማለች ኒና ማለት ነው። እሱን ተናዶ ወጥቶ ሴር ተመልክተናል። ይህ ነገር ከጭንቅላቷ ላይ ሌላ የቤት ስራ የሆነባት ሰኒ ወደ ጽናት ሄዳም ነገሩን ሁሉንም ነገር ነግራታለች። ጽናት በጣም እየሳቀች ነበር ያዳመጠቻት። አሁን ኩርድ ብናልሽ ተናደሽ እኮ በክብሮም ቀናሽ እያለችም እንግዲህ ባሽሙሮ እየተናገረች ጽናት ፈገግ ትልባታለች። ሰኒ ግን ከልቧን የተቃጠለችው ዛሬ በተፈጠረው ነገር በሆነው ነገር፣ ታዲያ እንዳልተናደደች ለማስመሰል ነው የምትነግራት ጽናትን። ጽናት ግን በደንብ ገብቷታል ማለት ነው። ሌላው ደግሞ ጽናትና ኪራ እንግዲህ ልብሱን በሚለብስበት ሰዓት ሂዳ የኔ እያለች አቅፋው ነበረ። ድሮኮ ታፍሬ ነበር ይላታል። አሁን እኮ ተኝቼ ያደርኩ ገላ ላይ እንዴት አፍራሃለሁ በማለት ተለጥፋበታለች ደረቱ ላይ። ያው ፍቅራቸው ያስቀናል። ታዲያ እንዲሁም ለብሳን ቲሸርትን ያለብስሃለሁ ትለዋለች። ታዲያ ካለበሰችውን በኋላ ለዘላለም ቲሸርቱ ከገላይ ውለቅ ብሏታል። ለምን ስትለው ያለበሱኝ እጆች ስለሆኑ እያላት ነው። በስስት ይተያያሉ ሁለታቸውም። እያደረ ፍቅር አገረሸብ ወይ ትለዋለች እንዴት ሀገረሽ ብኝ ሚላት አለሱም ታዳይም እየተባባሉ ደስ በሚል ሁኔታ እሱም በፍቅር እያያት ሴ ሰማትም ተመልክተና ቅዱስና ሰኒም በካፌ ውስጥ ተገናኝተው ለምን ጠፋ ከነ ጽናት ቤት እያለችው ነው። እሱም ከነ ጽናት ቤት የጠፋበት ምክንያት ሚና እንደሆነች ምክንያቱ፣ ስለዚህ የኪራና የጽናት ፍቅር ተፍርሶ ስለነበር ሸምና አሳፍሮት እንደሆነም እየነገራት ነበረ። ይህን እያንዳንድ ነገር ብዙ ነገሮችን እያወሩን በካፌ ውስጥ አይተናቸዋል። ሌላው ደግሞ ቅዱስ ወደ ናሆሚና መራዊት ቤት ሂደዋል። መራዊትና ናሆሜ ናሆሚ ብዙ ነገር እያወሩ ነበር። በተለይ በጤናዋ ዙሪያ ስራ መስራት ያለብሽም ስራ ስታበጅ ነው የምትታመሚ፣ ራሽን ተንከባከቢ ይባክሽን እያለም ብዙ ብዙ ነገሮችን እያወራት እያለ ቅዱስን በዛ ቤት ተከስቷል። እሱ ማሁ ደህና ነኝ እያልሽ ነው ወለፉም፣ እንደዚያ የሆንሹ ስለዚህ ራሽን መንከባከብ አለብሽ እያሉ ምክር እየሰጧት ነው እሷ ግን ደህንነቷ ነው የምትገልጽላቸው። ይህ እየተባባሉ ታዲያ ስለ እሷ የጤና ጉዳይ ሲወሩም አሁን ላይ የእሷ ለእሷ ደግሞ የቤት አጋዥ እና ሰራተኛ ማምጣት እንዳለበት አንተም የምታውቀው ሰው ካለ እያለ ቅዱሴን እያማከረው ነው ካልሆነም በደላላ ይፈለጋል ይላል። በእርግጥ ሜራዊት እንደዚህ አይነት ነገር አያስፈልግም እኮ እያለሽ ነው ቢሆንም እንደዚህ ያልሽ ነው ባለፈውም ዝም በይ አሁን ላይ ኔ ወሰኝ ጨርሻለሁ ብሏል ብሏል ናሆሚ። ለእሷ አጋዥ ሊያመጣላት ማለት ነው እሷ ቁጭ ማለት ነው ያለብሽ፣ ያሏት ነው ታዲያ። ወደዛ ቤት አሁን ሰኒም እንደገና ደግሞ ጽናትም ተከስተዋል። ታዲያ እኔ ተነስቼ ልሂድ ይላል። ጽናትን ሳይ በጣም ሸም ይዞት ነበር ቅዱስ። ነገር ግን እሷን ስታይ ነው ወይ የምትሄደው በማለት ሰኒም ቢሆን ይዛ እንዲቀመጥ አድርገዋለች። የዛሬው የጽናት ድራማ እንግዲህ ያለቀው እዛ ላይ ነው ማለት ነው። የእናንተ ሀሳብ አስተያየት፣ አድማጭ ተመልካቾቼ ምን ይመስላል? በእርግጥ ሚናም ያለችበት ህይወቷ እያሳዝናል። በእርግጥ አሁን ላይ ጽናትን አንጀት በመብላት እዛ ቤት ውስጥ ለመቆየት እያሰበች ይመስላል። እሷም እያዘነችላት ይመስላል ማለት ነው በምትነግራትና በምትላት ታሪኳ ማለት፣ አድማጭ ተመልካቾቼ የእናንተን ሀሳብ አስተያየት በኮሜንት ገለጹልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ ሸርበማ